ያው የዛሬው አዳራችን እንግዲህ እንደምታዩት ነው። ኢራን እስራኤልን እንግዲህ እየደበደበች ነው። እንደምታዩት ዝናብ እያዘነበችባት ነው። እነሱም ለመከላከል ጥረት እያደረጉ ነው። እንደምታዩት ሰማዩ ዝናብ ነው የድሮን ማት ያው፣ ጆርዳንም እንግዲህ በጆርዳን በኩል ነው የሚያልፈው። ጆርዳንም እየተከላከለች ነው፣ ወደ እስራኤል እንዳይደርስ ማለት ነው። ለምን ፖለቲካው ወዴት ወዴት እንደሆነ አይታወቅም። እንደምታዩት ነው እንግዲህ። ምላሹን ኢራን እየሰጠች ነው። በዚህ ካላቆምሽ እንደ እንግዲህ እስራኤልን እያለቻት ያለችው ምንድን ነው፣ አሁን ይህ ህዝብ ያለበት ቦታ ምናምን የምትመች ከሆነ የማዳግም እርምጃ ነው ወስደው እያሉ የተዛዛቱ ነው ያሉት። ይኸው በቃ ዓለም አብቅቷል ጎበዝ በቃ። አው እንግዲህ ተያይዘን ማለቃችን ነው። አሁን ሶስተኛው የዓለም ጦርነት በጣም አፍንጫችን ላይ ደርሷል። ያው በምታዩት መንገድ እንግዲህ ጦርነት አስከፊ ነው። ሰበር ዜና፣ እስራኤል በመላው ዓለም ያለውን ኤምባሲዎቿን ዘግታለች። ኢትዮጵያም ያለው ኤምባሲ፣ አሜሪካም ያለው ኤምባሲ፣ በመላው ዓለም ያለው ኤምባሲዎች እንዲዘጉ ትእዛዝ አስተላልፋለች። ተዘግቷል ከዛሬ ጀምሮ። እንዲሁም ደግሞ ዜጎቿም ጥንቃቄ እንዲያደርጉ ባሉበት ሀገር መልዕክት አስተላልፋለች። ስጋቱ በጣም ጨምሯል ማለት ነው። ትላንትና ጀምሮ በኢራን ላይ እየወሰደች ባለችው እርምጃ ምክንያት ነው። ለምን በዚህን ያክል በዓለም ደረጃ እንበሰቿ እንደዘጋች ከዚህ የዘለለ መረጃ የለም። አዳዲስ መረጃዎች ሲኖሩ ይዤ እመጣለሁ። መልካም ጊዜ። ሰበር ዜና ኢራን የሚሳኤል ጎርፍ ነው የሚባለው፣ የሚሳኤል ጎርፍ በእስራኤል ላይ ያስወነጨፈችን ነው በአሁኑ ሰዓት ላይ ማዕበል የማዕበል በሚባል ደረጃ ብዙ ሚሳኤሎችን እያስወነጨፈች ነው። በዋናነት በእስራኤል ውስጥ በጣም ብዙ ሕዝብ ይኖራል ተብሎ የሚጠበቅበት ከተማ ቴል አቪቭ ላይ ነው የሚሳይል ቦምብ እያዘነበች አለው። ምን ጉዳት አደርሷል? ምን ያህሉ ተሳክቷል? ምን አልተሳካም? የምለውን ተከታትለን የምናቀርብ ይሆናል። አሁን ያለው መረጃ ይህን ይመስላል። ከልብ አመሰግናለሁ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዝምታውን ሰብሮ በትሩዝ ሶሻል ላይ የራሱን በራሱ ሶሻል ሚዲያ ላይ በቅርቡ ፖስት አድርጓል። አምስት ነገሮችን አንስተዋል። አምስቱንም ነግራችኋለሁ። የመጀመሪያው በተፈጸመው ጥቃት እስራኤልን አድንቋል። የሚገርም ነው። ሁለተኛው ደግሞ ማስጠንቀቂያም ሰጥቷል። ሌላ ተጨማሪ ጥቃቶችም እንደሚፈጸሙ ተናግሯል። ኒውክሌርን በሚመለከት በኒውክሌር ድርድር ላይ ካልተሳተፈች የተሰጣት 60 ቀን አልቋል። እንግዲህ ከዚህ በኋላ የበለጠ ይመጣል የሚል ነው በሶስተኛነት ያነሳው። በአራተኛነት ወደ ድርድር እንድትመጣ አንስተዋል። በፍጥነት ምናልባትም የሱ ቃል አጠቃቀም ጀስት ዱ ኢት ቢፎር ኢትስ ቱ ሌት የሚል ነው። ቶሎ ወደ ድርድር ጠረጴዛ እንድትመጣ ካልሆነ በጣም እንዳይረፍድባት ነው። በአምስተኛነት ዲፕሎማሲ ላይም እንድትሰራ አጠንክሮ ተናግሯል። ምን ትላላችሁ? ይሄ ጦርነት አሜሪካ ከጀርባ የለችበትም ትላላችሁ? አሁንም እንሰማችሁን ጻፉልኝ። ተጨማሪ መረጃዎች፣ አዳዲስ መረጃዎች እንዲመጡ ላይክ ማድረግ ፎሎ ማድረግ እንዳትረሱ። ጥነስትልን አንድ የአሜሪካ ዜጋ በዚህ ጦርነት ቢገደል ወይ ጉዳት ቢደርስበት አንድ የአሜሪካን ተቋም ቢመታ እሳትና በላ ይወርዳል። የምልዛቻ ከአሜሪካ ከፍተኛ ባለስልጣናት እየተሰሙ ነው ያሉት ቴድ ክሩዝ ከቴክሳስ የተመረጠው ሴናተር ይህንን ተናግሯል ለአያቶላ ይህን እንዲሰማ በሚል እንዲሁም ታዋቂ የሚዲያ ፐርሰኔል እና ጸሐፊ ደራሲ እንዲሁም የግ ተመራማሪ ማርክ ልቬንም ይህንኑ በፋክስ ኒውስ ተናግሯል ትስማማላችሁ በዚህ ዛቻ እና ማስፈራሪያ የምትሰማችሁን ጻፉ ኢራን በተወሰነ መልኩ የተሳካ ጥቃት ፈጽማለች። ሲንን እንደዘገበው ከሆነ ከባባድ ፍንዳታዎች በቴላቪቭ ከተማ ተሰምቷል። እነዛ ፍንዳታዎች ኢራን ከፈጸመቻቸው ጥቃት ከሚሳኤል ጋር የተያያዘ እንደሆነ የመከላከያው ሚኒስትር ኦፊሻል ገልጸዋል። ንን ሲንን እንደዘገበው ተጨማሪ መረጃዎች ካሉ እናቀርባለን። ተከታተሉን። ላይክ ምልክት ላይክ አድርጉን። ፎሎ አድርጉን። ሀሳባችሁን ስጡ።